በእንግሊዝ መንግስት ድጋፍ የተደረገው ተንቀሳቃሽ የመስክ ሆስፒታል በኢትዮጵያ ድንገተኛ የጤና አደጋዎችን ምላሽ አሰጣጥ አቅምን እንደሚያሳድግ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ድጋፉን በኢትዮጵያ የእንግሊዝ ኤምባሲ ዩኬ ሜድ ከተሰኘ ድርጅት ጋር በመተባበር ያደረጉ ሲሆን 12 ድንኳኖች የያዘና የተለያዩ የህክምና አገልግሎትን ተደራሽ ለማድረግ የሚያስችል መሆኑ ተገልጿል። አዲሱ ተስፋዬ የጤና ሚኒስትር ዶክተር መቅደስ ዳባ እንዳሉት በኢትዮጵያ ለድንገተኛ አደጋዎች ፈጣን ምላሽ የሚሰጥ ቡድን የማደራጀት ስራ በትኩረት ሲከናወን ቆይቷል። ሁለት መቶ አምሳ የድንገተኛ ሕክምና የሚሰጡ ባለሙያዎች ሰልጥነው ዝግጁ መሆናቸውን ጠቁመው ይህም እንደ ሀገር የድንገተኛ አደጋዎች ምላሽ አሰጣጥ አቅምን የሚያሳድግ ነው ብለዋል። የእንግሊዝ መንግስት ተንቀሳቃሽ የፊልድ ሆስፒታል ድጋፍ ማድረጉን ድንገተኛ ጤና አደጋዎች ፈጣን ምላሽ ለመስጠት የሚያስችል መሆኑን ተናግረዋል። ከእንግሊዝ መንግስት እንዲሁም ደግሞ በተለይ ዩኬ ሜድ የሚባለው ድርጅት ጋር ከዛሬ ሁለት ዓመት በፊትም በዚህ ድንገተኛ ባለሙያዎቻችንን የማሰልጠን ስራ ለረጅም ጊዜ ሰርተናል። በእኛ ሀገር ብቻ ሳይሆን በየትኛውም ሀገር የመጀመሪያ እርዳታቸውን ያደረጉበት ነው። እንደዚህ አይነት መሳሪያዎችን በተለይ የሲቪል ማህበረተሰቡን ማገልገል የሚቻልባቸውን የድንገተኛ ህክምና መስጫ ቦታዎች በዚህ በፍጥነት የሚገጣጠሙና ማቆም የሚቻሉትን ለሀገራችን ብቻ ሳይሆን ለአፍሪካም ብቻ ሳይሆን በዓለም አቀፍ ደረጃ ከሀገራቸው ውጭ የመጀመሪያ ጊዜ የረዱበት ስለሆነ እጅግ በጣም እጅግ አድርገን በራሴም በጤና ሚኒስተርም እንደገና ደግሞ በማህበረሰባችን ስም እጅግ አድርጌ ማመስገን እፈልጋለሁኝ። በመስክ ሆስፒታሉ የኢትዮጵያ ድንገተኛ አደጋዎች ምላሽ ሰጭ ባለሙያዎች ልምምድ እንደሚያደርጉ ጠቁመው ይህም ድንገተኛ ጤና አደጋዎች ምላሽ አሰጣጥ እንደ ሀገር ያለንበትን ደረጃ የሚገመትበት ነው ሲሉም ተናግረዋል። ከእንግሊዝ የመጡ የጤና ባለሙያዎች ለኢትዮጵያውያን ባለሙያዎች ልምድ እንደሚያካፍሉም ነው ሚኒስትር መቅደስ ያብራሩት እዚህ ፊልድ ላይ ብዙ ሰልጣኞች መጥተዋል። ከእንግሊዝ ሀገር የመጡ አሰልጣኞች አሉን። ባለሙያዎቹ የኤመርጀንሲ የድንገተኛ ሕክምና አገልግሎት መስጠት የሚቻልበትን አቅም ለባለሙያዎቻችን የሚያሰለጥኑበት ነው። ደቂቃዎች ይታያሉ፣ ሲሙሌት ይደረጋሉ። ይሄ ቢሆን እየተባለ የተለያዩ ሴናሪዎች የተፈጠሩ ዝግጅት ያደርጋሉ፣ ይለማመዳሉ። ሕክምና አገልግሎት መስጠቱን፣ የተለያዩ ነገሮች መስራትን እንዴት አይነት ዝግጅት እያደረጉ እንደሆነ ባለሙያዎቻችን የሚታዩበት፣ አቅማቸውን የሚያጎለብቱበት ስለሆነ በጣም ትልቅ አቅም የምንገነባበት ነው። የእንግሊዝ መንግስት በጤናው መስክ ድንገተኛ የህብረተሰብ ጤና አደጋዎች ላይ የአቅም ግንባታ ድጋፍ ከማድረጉም ባለፈ በእናቶችና ህጻናት ጤና አገልግሎት ተደራሽነት ከኢትዮጵያ ጋር በሰፊው እየሰራ መሆኑን አንስተዋል። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልሽ በበኩላቸውም የኢትዮጵያ መንግስት ድንገተኛ የጤና አደጋዎች ከራስ ባለፈ ሌሎች ሀገራት ውስጥም በመሳተፍ እያከናወነ ያለው ተግባር የሚበረታታ መሆኑን ገልጸዋል። የእንግሊዝ መንግስት በኢትዮጵያ የጤና ስርዓት እንዲጠናከር ከኢትዮጵያ መንግስት ጋር በቅርበት ሲሰራ መቆየቱ መሬቱን አስታውሰው ይኸው ትብብርም ተጠናክሮ ይቀጥላል ብለዋል። የኢትዮጵያ መንግስት ለህብረተሰብ ጤና አደጋዎች ምላሽ አሰጣጥ የሰጠው ትኩረት የሚበረታታ ነው። መንግስት ከኢትዮጵያ አልፎ በሌሎች ሀገራትም እያደረገ ያለው ተሳትፎ ለመስኩ የሰጠው ትኩረት ማሳያ ነው። ዛሬ ያስረከብነውን የህክምና መስጫ ፋሲሊቲ ስራ ላይ ለመዋል መረከቡም ለድንገተኛ የጤና አደጋዎች ከፍ ባለ ጥራት ደረጃ ምላሽ ለመስጠት ቁርጠኛ መሆኑን ያመላክታል። በጤናው ዘርፍ ከኢትዮጵያ ጋር ብዙ መንገድ አብረን ተጉዘናል። በቀጣይም አዲስ የትብብር ምዕራፍ እየመጣ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ተንቀሳቃሽ ሆስፒታል በቀላሉ ከቦታ ቦታ በማዘዋወር አገልግሎት መስጠት የሚያስችል የነፍስ አድር መሳሪያዎችና የተለያዩ የህክምና ቁሳቁስ የያዘ መሆኑን ጠቅሰዋል። አንድ ሆስፒታል ሊይዛቸው የሚገቡ መሳሪያዎች የያዘ በመሆኑ የህክምና አገልግሎት ተደራሽነት የሚያሳድግ መሆኑን አብራርተዋል። ከዚህ በፊትም በተግባር ልምምድ ሌሎች የእንግሊዝ ጤና ደህንነት ኤጀንሲና ከሌሎች ተቋማትም ጋር በጋራ እንሰራለን እነዚህ ዓለም አቀፍ ደረጃቸው እና ብቃታቸውና አቅማቸው እንዲጎለብት የሚያግዙ የተለያዩ በተለይ የፊልድ ሆስፒታል መሳሪያዎችን የያዘ መጠለያዎችን የያዘ የህክምና መገልገያዎችን፣ ቁሳቁሶችን እና ለድንገተኛ ህክምናና ድጋፍና እንክብካቤ ለመስጠት የሚያገለግሉ የተለያዩ ቁሳቁሶችና ሙሉ ለአንድ ለፊልድ ሆስፒታል የሚያስፈልጉ በደረጃ አንድ የሚባለው ፊክስድ የፊልድ ሆስፒታልን ፊልድ ሆስፒታል ሊይዛቸው የሚገቡ ነገሮችን ሁሉ ያዘ ድጋፍ ነው የተደረገው።